ሰላም ጤና ይስጥልን፣ የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን፣ የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን፣ በቅድሚያም አበይቶች እናቀርብላችኋለን። የፋኖ ኃይሎች የብልጽግና አየር ወለድና ኮማንዶ አባላትን በልዩ ዘመቻ አጥቅተዋል። ዘመቻው ከተማ ድረስ ዘልቆ በመግባት የተሰራ መሆኑ ዘመቻውን ልዩ አድርጎታል። በሌላ በኩል በባህር ዳር ኤርፖርት ጠባቂዎች ላይ ፋኖ ስኬታማ ጥቃት መፈጸሙን አስታውቋል። ጥቃቱ ከቀናት በኋላ ለሚካሄደው ዓለም አቀፍ መድረክ የደህንነት ስጋት አመላካች ሆኗል። ጎጃም አገው ምድር ላይ አንዲት ወሳኝ ከተማ በፋኖ ኃይሎች ነፃ ወጥታለች። የፋኖ ኃይሎች ለሸክም የከበደ የሎጂስቲክ ምርኮም ቀንቷቸዋል። ዝርዝር የግንባር መረጃውን ይዘናል። የብሔራዊ መረጃና ደህንነት መስሪያ ቤቱ አንድ አነጋጋሪ የግምገማ ሰነዱን ወደ አፋር ልኳል። የአፋር ክልላዊ መዋቅር በውጭ ኃይሎች ተጠልፏል የሚለው ግምገማ ክልሉ መዋቅሩን እንዲፈትሽ ያስገድዳል። የደህንነቱ ሹም ሬድዋን ሁሴን የአፋር ጉዞም ከዚሁ ዓላማ ጋር የተገናኘ እንደሆነ ታውቋል። ሬድዋንና ጌታቸው ረዳ በአፋር ቆይታቸው ከክልሉ አመራር በተጨማሪ ሁለት የታጣቂ ቡድን አመራሮችን ማግኘታቸውም ታውቋል። በዝርዝር የተመለከትነው መረጃችን ነው፣ ሰዓቱን ጠብቆ ይቀርባል። የአማራ ፋኖ ትግል ተቋማዊ የትግል ምዕራፍን በማሳደግ ላይ ይገኛል። በዛሬው ዕለት አፋብሃና አፋሃድ በየራሳቸው አቀራረብ አቋማቸውን፣ ጥያቄያቸውን ለዓለም አቀፍ ማህበረሰብ አቅርበዋል። አፋብሃ ለተባበሩት መንግሥታት የሰብአዊ መብቶች ኮሚሽን ይፋይ ደብዳቤ አስገብተዋል። አፋሃድ በበኩሉ በፋኖ ትግል ታሪክ የመጀመሪያውን የተሟላ የትግል ማኒፌስቶ በአማርኛና በእንግሊዝኛ ቋንቋ አሰራጅተዋል። በምስራቁ አማራ በኩል ደግሞ የመኔሊክዝ የፋኖ አመራሮች ምርኮኞችን ጎብኝተዋል። እነዚህ ተከታታይ መረጃዎች በዜናችን በሰፊው ተዳሰዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች የብልጽግና አየር ወለድና ኮማንዶ አባላትን በልዩ ዘመቻ አጥቅተዋል። ዘመቻው ከተማ ድረስ ዘልቆ በመግባት የተሰራ መሆኑ ዘመቻውን ልዩ አድርጎታል። በሌላ በኩል በባህር ዳር ኤርፖርት ጠባቂዎች ላይ ፋኖ ስኬታማ ጥቃት መፈጸሙን አስታውቋል። ጥቃቱ ከቀናት በኋላ ለሚካሄደው ዓለም አቀፍ መድረክ የደህንነት ስጋት አመላካች ሆኗል። አፋሃድ ሸዋ ጠቅላይ ግዛት እዝ የወንዱ አስቻለው ደሴ ክፍለ ጦር በሸዋ ሮቢት ከተማ በመቶ ሶስተኛ ኮማንዶ ክፍለ ጦር ላይ እርምጃ ወስደዋል። ዛሬ ጥቅምት 12 በይፋት አውራጃ በቀወት ወረዳ በሸዋሮቢት ከተማ 04 ቀበሌ በመሐመድ ቢሆነኝ ኮር የወታደራዊ መረጃ ክፍል የተጠና ኦፕሬሽን በማድረግ የከተማ ልዩ ዘመቻ መፈጸሙን የገለጸው ኮሩ ውጊያውን የመሩት የወንዱ አስቻለው ደሴ ክፍለ ጦር የሁለተኛ ሻለቃ ቃኞች መሆናቸውን አስታውቋል። ጠላት ተዘናግቶ ባለበት ከተማ ውስጥ በመግባት የአየር ወለድ ኮማንዶ አባላት ላይ እርምጃ መውሰዱን በእርምጃውም አምስት የኮማንዶ አባላት ወዲያው ሲሞቱ ቁጥራቸው በውል ያልታወቀ የኮማንዶ አባላት ቁስለኛ መሆናቸውን ገልጸዋል። በዚሁ ልዩ ዘመቻ የሚሊሻ አባላትም ጉዳት እንዳስተናገዱ በግንባር መረጃው ላይ ገልጸዋል። በሌላኛው የግንባር መረጃ የፋኖ ኃይሎች በባህር ዳር ከተማ በላይ ዘለቀ አውሮፕላን ማረፊያ ጥበቃ ላይ በነበሩ የፌዴራል ፖሊስ አባላት ላይ እርምጃ መውሰዳቸው ታውቋል። እርምጃውን የወሰዱት የአፋብሃ ብሃ ቴዎድሮስ እዝ አንደኛ ክፍለ ጦር የፋኖ ኃይሎች መሆናቸውን እዙ በግንባር መረጃው ገልጸዋል። ከሁለት ቀናት በኋላ ዓለም አቀፍ መድረክ የሚካሄድባት ባህር ዳር ከተማ በአንድ ሳምንት ውስጥ ለሁለተኛ ጊዜ የፋኖ ኃይሎች በከተማው ዙሪያ ጥቃት ማድረስ ችለዋል። ከጥቅምት 14 እስከ ጥቅምት 16 2018 ድረስ በባህር ዳር ከተማ ጣና ፎረም እንደሚካሄድ ለዚህም አህጉራዊና ዓለም አቀፍ ተቋማት ልዩ መልዕክተኞች ወደ ከተማዋ እንደሚገቡ ቢጠበቅም የፋኖ ኃይሎች ተከታ ታይ ማጥቃት ያገዛዙ የጸጥታ አቅም ደካማ መሆኑን አመላካች ሆኗል። በፋኖ ኃይሎች ተከታታይ የማጥቃት አቅም በባህር ዳር ከተማ ሊካሄድ የታሰበው ጣና ፎረም መድረኩ ከወዲሁ የደህንነት ስጋት አጥልቶበታል። በሌላ የግንባር መረጃችን አፋብሃ ቴዎድሮስ እዝ ችጓሊ ከተማን ተቆጣጥረዋል። ጎጃም አገው ምድር ሶስተኛ ክፍለ ጦር ኤፍሬም አጥናፉ ብርጌድ የፋኖ ኃይሎች በመሩት ውጊያ ችጓሊ ከተማን መቆጣጠራቸውን ያስታወቀው እዙ በውጊያው ታላቅ ያለው የጦር ሜዳ ጀብድ መፈጸሙን ገልጸዋል። ችጓሊ ከተማ የሚገኘውን የአገዛዙን ወታደራዊ ካምፕ ሙሉ በሙሉ የተቆጣጠሩት የፋኖ ኃይሎች በወታደራዊ ካምፕ ውስጥ የነበረውን ሎጂስቲክ ሙሉ በሙሉ በምርኮ ገቢ ማድረጋቸውን አስታውቀዋል። በከተማዋ የብአዴን ብልጽግና አመራር በመሆን ያገለግሉ የነበሩ አመራሮችም በፋኖ ኃይሎች ቁጥጥር ስር መግባታቸው ታውቋል። በውጊያው ብዛት ያለው ሚሊሻና አርማ ብተና ሞትና ቁስለኛ መሆኑን የፋኖ ኃይሎች በአሁኑ ሰዓት በከተማዋ የሰላምና ማረጋጋት ስራ እየሰሩ እንደሚገኝም ታውቋል። አፋብሃ ለተባበሩት መንግስታት የሰብአዊ መብቶች ኮሚሽን ይፋዊ ደብዳቤ አስገብተዋል። በምስራቁ አማራ በኩል ደግሞ የምኒልክ ዘ ፋኖ አመራሮች ምርኮኞችን ጎብኝተዋል። አፋብሃ ለተመድ ሰብአዊ መብቶች ኮሚሽን ባስገባው ደብዳቤ ላይ የብልጽግናው አገዛዝ በአማራ ሕዝብ ላይ እየተፈጸመ ያለውን የጦር ወንጀል ትኩረት እንዲሰጠው ጠይቋል። ዓለም አቀፍ የጦር ሕጎችን ባለማክበር በሰብአዊነት ላይ የሸፈተው የብልጽግናው አገዛዝ ከሰሞኑ በሴት ፋኒቶች ላይ የፈጸመውን አረመናዊ ግድያ በመጥቀስ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የብልጽግናው አገዛዝ በአማራ ሕዝብ ላይ እየፈጸመ ያለውን የጦር ወንጀል ትኩረት እንዲሰጠው መረጃዎቹን በዝርዝር አቅርበዋል። በዓለም አቀፍ ሰብአዊነት ሕግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የሀገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት እየተደነገገ ቢሆንም የብልጽግና ጦር በምርኮ እጁ ላይ የወደቁ ሴት ፋኒቶችን የሰውነት ክፍል በመቆራረጥ ዓለም አቀፉን የጦር ሕግ መጣሱን አፋብሃ በደብዳቤው ላይ ገልጸዋል። የጄኔቫ ስምምነት አካል የሆነው ዓለም አቀፍ የጦርነት ህግ ተጥሷል ያለው አፋብሃ የብልጽግና ጦር በየትኛውም የዓለማችን ጦርነት ባልታየ ሁኔታ ቆስለው በተያዙ ወገኖች አካል ላይ አሰቃቂ ድርጊት መፈጸም፣ በቡድን አስገድዶ መድፈር እንዲሁም ሆን ብሎ በንጹሃን ላይ ጉዳት በማድረስ የጦር ወንጀል እየፈጸመ ይገኛል ብለዋል። በዓለም አቀፍ የጦር ህግ መሰረት ህገወጥ ግድያ፣ ማሰቃየት፣ አሊያም ኢሰብአዊ አያያዝ፣ ምርኮኞች እንዲዋጉ ማድረግ፣ ህክምና መከልከል፣ ወይንም ከተማረኩ በኋላ በጅምላም ሆነ በተናጠል መግደል አሊያም ፍትህ መንፈግ፣ ሰዎችን ማገት፣ ንብረት መውደምና መውረስ የጦር ወንጀል ሲሆን አፋብሃ እነዚህን ዝርዝር የጦር ወንጀሎች የብልጽግናው አገዛዝ እየፈጸማቸው መሆኑን በመጥቀስ ለተባበሩት መንግስታት የሰብአዊ መብት ኮሚሽን ይፋይ ደብዳቤውን አስገብተዋል። ድርጅቱ በደብዳቤው ላይ እንደገለጸው በ1949 የጄኔቫው ስምምነት መሰረት በጦርነት ወቅት መደረግ የሚገባቸው የሰብአዊ የመብት ጥበቃዎች እንዳከበረ ይህንንም ዓለም አቀፍ የቀይ መስቀል ማህበር በወኪሎቹ በኩል በውጊያ ቀጠናዎች ተገኝተው ማረጋገጣቸውን ገልጿል። በአንጻሩ የብልጽግና አገዛዝ የጦር ወንጀሎችን በስፋት እየፈጸመ መሆኑን በመጥቀስ የተመድ ሰብአዊ መብቶች ኮሚሽን ገለልተኛ ማጣራት እንዲያደርግ ጥሪውን አቅርበዋል። በአማራ ሕዝብ ላይ እየተፈጸመ ያለው የሰው አልባ አውሮፕላን የድሮን ጥቃት፣ ከህግ አግባብ ውጭ ግድያ፣ ጅምላ መፈናቀል፣ ጾታዊ ጥቃት፣ የትምህርት ቤቶች መዘጋት፣ የሰብአዊ እርዳታ መከልከልና የህዝብ ተቋማት መውደምን ጨምሮ የተለያዩ ሰቆቃዎች የሚፈጸሙት በብልጽግና አገዛዝ የጦርነት እቅድና ባላማ እንደሆነ ይታወቃል። የብልጽግና አገዛዝ በራሱ ዜጎች ላይ የፈጸማቸውን የድሮን ጥቃቶች ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ በደብዳቤው ላይ ጠይቋል። ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም በይዘቱ ልዩ የሆነውን የአማራ ህዝብን የጸረ ጂኖሳይድ የህልውና ትግል በአግባቡ እንዲረዳው ተደጋጋሚ ጥሪዎች መቅረባቸው እንደቀጠለ ነው። አፋብሀ በዚህ ደብዳቤና ቀደም ሲሉ በሰራቸው ስራዎቹ ለአለም አቀፍ የጦር ህጎችና የሰብአዊነት አያያዝ ያለውን ታማኝነት አሳይተዋል። በዛሬ ዕለትም የአፋ ውሃ መኔሊከዝ አመራሮች ምርኮኞችን መጎብኘታቸው ታውቋል። ጉብኝቱ የተካሄደው በሰሜን ወሎ ዞን በሀብሩ ወረዳ በውርጌሳ ከተማ ጥቅምት 8 2018 በተደረገ ኦፕሬሽን የተማረኩትን ነው። በጉብኝቱም በዕለቱ ስለነበረው የውጊያ ውሎ እና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቱ የፖለቲካ ጉዳይ አመራሮቹ ከምርኮኞቹ ጋር ውይይት ማድረጋቸው ተገልጿዋል። ምርኮኞቹ በበኩላቸው መከላከያ ውስጥ እያሉ ይነገራቸው የነበረውና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም የተደረገላቸው እንክብካቤ እጅግ አስደሳችና ያልጠበቅ ነው ነው በማለት ምስክርነታቸውን ሰጥተዋል። የብሔራዊ መረጃና ደህንነት መስሪያ ቤቱ የአፋር ክልላዊ መዋቅር በውጭ ኃይሎች ተጠልፏል የሚል ግምገማ አቀረበ። ይህንኑ ግምገማ መነሻ በማድረግም ክልሉ መዋቅሩን እንዲፈትሽ ታዟል። የደህንነቱ ሹም ሬድዋን ሁሴን የአፋር ጉዞም ከዚህ ዓላማ ጋር የተገናኘ እንደሆነ ታውቋል። የባሌውን ሚኒስትራዊ ስብሰባ ተከትሎ ወደ አፋር ቡሬ ከተማ የተጓዙት የብሔራዊ መረጃና ደህንነት ዳይሬክተር አቶ ሬድዋን ሁሴንና የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአፋር ቆይታቸው ከክልሉ አመራር በተጨማሪ ሁለት የታጣቂ ቡድን አመራሮችን ማግኘታቸው የአካባቢው ምንጮች ለጣቢያችን ሰዎችን ጠቁመዋል። አንደኛው ታጣቂ ቡድን የአስመራውን መንግስት እንዲወጋ በአገዛዙ የተደራጀው የቀይ ባህር አፋር ዲሞክራሲያዊ ድርጅት አመራሮች ሲሆን አመራሮቹ በትናንትና ሁለት ለሶስት ወር ያሰለጠኗቸውን ታጣቂዎች ለማስመረቅ በቦታው ተገኝተው የነበረ መሆኑ ከባለስልጣናቱ ጉዞ ጋር ታስቦበት የተካሄደ ፕሮግራም እንደሆነ ነው በመረጃው የተጠቆመው። በኤርትራ የሚኖሩ የቀይ ባህር አፋሮችን ነፃ አወጣለሁ በሚል የሚንቀሳቀሰው ይህ ታጣቂ ቡድን የፖለቲካ፣ የዲፕሎማሲ፣ የፕሮፓጋንዳ ወታደራዊና የፋይናንስ ድጋፍ የሚያገኘው ከብልጽግናው አገዛዝ እንደሆነ ይታወቃል። የታጣቂ ቡድኑ መሪ ኢብራሂም ሃሩን ከዚህ ቀደም ከጌታቸው ረዳ ጋር በአዲስ አበባ የተገናኙ ሲሆን ለሁለተኛ ጊዜ በአፋር መገናኘታቸው ታውቋል። ሁለተኛው ታጣቂ ቡድን የስምረት ፓርቲ ወታደራዊ ክንፍ እንደሆነ የሚታመነው የትግራይ ሰላም ኃይሎች በሚል የሚጠራው በነ ብርጋዴር ጀኔራል በየነ ገብረ እግዚአብሔር የሚመራው የታጠቀ ኃይል አመራሮች ሲሆኑ ጌታቸው ረዳ የፓርቲያቸው ክንፍ ከሆኑ ወታደራዊ አመራሮች ጋር በአፋር ስለመገናኘታቸው የአፋር የዘወትር ምንጮቻችን ገልጸዋል። በሌላ በኩል የአወል አርባ አስተዳደር ተደጋጋሚ የህዝብ ተቃውሞ ያጋጠመው መሆኑን ተከትሎ የብሔራዊ መረጃና ደህንነት መስሪያ ቤቱ ባደረገው ግምገማ በአፋር በሚቀሰቀሱ ተቃውሞች የውጭ ኃይሎች እጅ አለበት በሚል መደምደሚያ አመራሩን የመፈተሽና የማጠናከር ስራ ለመስራት ምክክር መደረጉን ታውቋል። ሬድዋን ሁሴን በመሩት በዚህ ስብሰባ የክልሉ ፖሊስ ኮሚሽን ውስጥ ያሉ አመራሮች እንዲገመገሙ ከጸጥታ መዋቅሩ ለውጭ ኃይሎች መረጃ የሚያሾልጉ አሉ በሚል የአወል አርባ መዋቅር ውስጡን እንዲፈትሽ መታዘዙንም የደረሰን መረጃ ያመላክታል። የክልሉ ፖሊስና ልዩ ኃይል ቀጣይነት ባለው መልኩ በየጊዜው ወደ ኤርትራ የሚኮበለሉ እንዳሉ፣ ኩብለላው መዋቅራዊ የመረጃ ልውውጥን መሰረት ያደረገ መሆኑ የብልጽግናው ደህንነት መስሪያ ቤት ግምገማ ያሳያል። የደህንነቱ ሹም ሬድዋን ሁሴን ወደ አፋር ለመጓዝ የተገደዱትም በዚህ ምክንያት እንደሆነ የጌታቸው ረዳ በስፍራው መገኘት ክልሉ አሁንም በብልጽግና እጅ እንደሆነና ቀጠናዊ መነቃቃት ለመፍጠር ያለመ እንደሆነ ነው የተጠቆመው። ምንጮች አክለው በደህንነት መስሪያ ቤቱ ግምገማ መሰረት ለክልሉ ፕሬዚዳንት አውል አርባ መዋቅርህን ፈትሽ የሚል ማሳሰቢያ መሰጠቱን ጠቁመዋል። በሌላ በኩል አፋር የብልጽግና አገዛዝ ወታደራዊ ማዕከል ወደ መሆን የተሻገረ ሲሆን በአሁኑ ሰዓት ሁለት እዞች መቀመጫቸው አድርገውታል። የሜካናይዝድ እዝ ተብሎ የሚጠራው የአገዛዙ ዘመናዊ ጦርና አዲስ የተዋቀረው አስራ አንደኛ እዝ መቀመጫው በአፋር ቀጠናዎች ሆኗል። አገዛዙ በወሎ ቤተ አማራ የፋኖ ኃይሎች ጠንካራ ምት በደረሰበት ቁጥር አፋርን የሰራዊት ማንቀሳቀሻ በማድረግ እየተጠቀመበት ሲሆን ለአሰብ ወደብ ቅርበት ባላቸው የኢትዮ ኤርትራ ቀጠናዎች በርከት ያለ ወታደራዊ ኃይል ማከማቸቱንም የአፋር ቡሬ ግንባር የመረጃ ምንጮቻችን ገልጸውልናል። የብልጽግና ሰራዊት ለድንበር ተሻጋሪ ጦርነት ዝግጅት በሚመስል መልኩ ረጅም ርቀት ተወንጫፊ ሚሳኤል እና ሮኬቶችን፣ ሌሎች የከባድ የጦር መሳሪያዎችን ጨምሮ በርከት ያለ ሰራዊቱን በአፋር ማስፈሩ ለአርብቶ አደሩ አፋር ከባድ ጭንቀት ፈጥሮበታል። አፋድ የፋኖን የመጀመሪያ የተሟላ ፍኖተ መርህ ወይም ማኒፌስቶ በዛሬው ዕለት ይፋ አድርጓል። የአማራ ፋኖ ሕዝባዊ ድርጅት አፋሕድ በፋኖ ትግል ታሪክ የመጀመሪያ የሆነውን የተሟላ ማኒፌስቶውን አጠናቆ ዛሬ አሰራጭቷል። ድርጅቱ ለጣቢያችን በላከው ማብራሪያ ላይ እንደገለጸው ከብሶት ትግል ወደ መር ትግል የሚያሸጋግረን የአማራ ተጋድሎ የወደፊት ተስፋ የሆነው ይህ ፍኖተ መርህ ተጠናቋል ብለዋል። የፋኖን እንቅስቃሴ በምስራቅ አፍሪካ ካሉት ግዙፍ ኃይሎች አንዱ ወደ መሆን ተሸጋግሯል ያለው አፋሃድ በወታደራዊ ኃይልና በድርጅታዊ አቅም በመጎልበቱ እንዲሁም ፋኖ ከፍተኛ ድሎች በማስመዝገቡ ሰፊ እውቅናና ተአማኒነት ማግኘቱን ገልጸዋል። ተጽዕኖ እየሰፋ ሲሄድ የሮየተ ዓለም ግልጽነት እንዲኖረውና የፖለቲካ መስመሩን እንዲያሳውቅ ከተለያዩ አቅጣጫዎች በተለይም ከዲፕሎማሲው ማህበረሰብ ጥሪዎች ሲስተጋቡ ቆይተዋል፣ ያለው አፋሀድ በዚህ ጥሪ ምላሽ ለመስጠት የተሟላ ማኒፌስቶውን በአማርኛና በእንግሊዝኛ ቋንቋ ማቅረቡን አስታውቋል። ረቂቅ ፍኖተ መርሁን ከወራት በፊት ለአንባቢያን አቅርቦ ከማህበረሰቡ አስተያየት ሲሰበስብ የቆየው አፋሀድ በዛሬው ዕለት የተሟላ ማኒፌስቶውን ለሕዝብ ይፋ አድርጓል። ለማኒፌስቶው አቻ የአማርኛ ቃል ፍኖተ መርህ በሚል የተረጎመው አፋሀድ ሰነዱ ከፖለቲካዊ መግለጫ በላይ ለሕጋዊነት ለታማኒነት፣ ለግልጸኝነት ለአንድነትና ለአሳታፊ ፖለቲካ ስትራቴጂያዊ ንድፍ ሆኖ እንደቀረበ ገልጸዋል። አፋድ ይፋ ባደረገው ማኒፌስቶ ላይ አዲስ ምዕራፍን ከማመላከት በተጨማሪ የድርጅቱን ግቦች እሴቶችና ራዕይ በግልጽ ያሳያል። ከ ሃምሳ ዓመታት በላይ በኢትዮጵያ ውስጥ ስልጣን የጨበጡ ተከታታይ መንግስታት የአማራ ሕዝብ ለስርዓታዊ የዘር ማጽዳት፣ ጅምላ ግድያዎች፣ ለፖለቲካ መገለልና የባህል መዛባት አጋልጦት ቆይተዋል፣ ያለው አፋሃድ የአማራ ሕዝብ ለሺ ዓመታት ለአገር ግንባታ ያበረከተው አስተዋጽኦና የከፈለው መስዋዕትነት እንደ ወንጀል ተቆጥሮ ጀግንነቱን የሚያንቋሸሽ ትርክት ተፈብርኮበታል ብለዋል። በማግለል የተጀመረው መገፋት ወደ ህልውና አደጋ ተሸጋግሯል። እልቂት፣ መፈናቀልና ተቋማዊ ጥላቻ የአማራን ህዝብ ከጥፋት አፋፍ ላይ አድርሶታል በማለት የህልውና ትግሉን መነሻ አስረድተዋል። የአፋሀድ ማኒፌስቶ ከትግል መስመር ባሻገር በዲሞክራሲያዊ አስተዳደርና በትብብር በልማት ላይ የተመሰረቱ የፖለቲካ ኢኮኖሚያዊና ማህበራዊ ፕሮግራሞችን ያካተተ ነው። አፋድ ለአማራ ህዝብ ብቻ ሳይሆን ለጭቁንና ጭቆናን ከሚጋፈጡ ማህበረሰቦች ሁሉ አጋርነቱን ገልጾ ትግሉ የሚመራው በበቀልና በጥላቻ ሳይሆን በእውነተኛና የወገናቸውን የአማራን ህዝብ ህልውና ለማረጋገጥ መሆኑን እንደሚያምን በማኒፌስቶ ማብራሪያው ላይ አመላክተዋል። ማኒፌስቶው ለትግል ወሳኝ አቅጣጫ አመላካሽ ነው ያለው አፋሃድ ለሰፊው የአማራ ህዝብ መሰብሰቢያ ጥላ ትውልዶችን በፍትህና በተስፋ የሚያገናኝ የጋራ ራዕይ ሆኖ እንደሚያገለግል እምነቱን ገልጿል። ለሰፊው የኢትዮጵያ ማህበረሰብም ፋኖ እንዴት ወደ ትጥቅ ትግል እንደተገፋ ንቅናቄው አሁንም ለበቀል ሳይሆን ለፍትህ ለእኩልነትና በሰላም አብሮ ለመኖር እንደሆነ በግልጽ ያስቀምጣል። አፋሃድ ይህንን ማኒፌስቶ ይፋ በማድረግ በነፃነት በክብርና በእኩልነት የሚያምኑ ሁሉ ከእውነት ጋር ከፋኖ ጎን በአጠቃላይ በደጀንነት ከአማራ ህዝብ ጋር እንዲቆሙ ጥሪውን አቅርበዋል። ከፊታችን ያለው መንገድ የአማራ ህዝብ ህልውናን የማረጋገጥ ትግል ብቻ ሳይሆን ስልጣኔን እንደገና የመገንባትና ፍታዊት የተባበረች ኢትዮጵያን የመፍጠር ነው ሲልም የትግል ግቡን አስቀምጠዋል። አማራ ላይ ያነጣጠረውን ብሔር ተኮር ያገዛዙ የጥላቻ ፖለቲካ ከስር መሰረቱ የሚነቀል የስርዓት ለውጥ እንዲመጣና የአማራ ህዝብ ብቻ ሳይሆን መላ የኢትዮጵያ ህዝብም ለአምሳ ዓመታት የናፈቁትን ሰላምና ስር ነቀል ለውጥ እንዲጎናጸፉ ተቋማዊ ትግሉን አጠናክሮ እንደሚቀጥል ለዚህም አንድነትን ማዕከላቸው ካደረጉ አዎንታዊ የትግል ጥረቶች ጋር ለመተባበር እንደ ወትሮ ዝግጁ መሆኑን አረጋግጠዋል። በመጨረሻም የግብጽ ጦር በኢትዮጵያ ድንበር ለመስፈር ሙሉ ዝግጅት አድርጎ ወታደራዊ እንቅስቃሴ እያደረገ ባለበት በዚህ ወቅት ያልተጠበቀ ፈተና ገጥሞታል። ፈተናው ከወታደራዊ በጀት ጋር የተያያዘ ነው። በጉዳዩ ላይ የግብጽ የውጭ ጉዳይ ሚኒስተርና የሶማሌው አቻቸው ካይሮ ላይ መክረዋል። በውጭ ጉዳይ ፖሊሲዋ ለኢትዮጵያ ቀዳሚ ባላንጣ ሆና የቀጠለችው ግብጽ በአብይ አህመድ ዲፕሎማሲ ውድቀት ያልተጠበቀ ድል ያገኘችውን ያክል ያልተጠበቀ ፈተና እንደገጠማት የካይሮ ስብሰባ አመላክቷል። ግብጽ ኢትዮጵያን በጂኦ ፖለቲካ ለመክበብ ለረጅም ጊዜ አቅዳ ቢሳካላትም በሶማሊያ የምታሰማራው ጦሯ ተጨማሪ ወጪ ጠይቋታል። ይህ የጦር በጀት ለግብጽ የሚከብድ ባይሆንም በጀቱ በሰላም አስከባሪ ደጋፊ ሀገራት እንደሚሸፈን የሚጠበቅ መሆኑ በእቅዳቸው መሰረት እንዳይሄዱ እንቅፋት ሳይሆንባቸው አልቀረም። በአፍሪካ ህብረት ጥላ ስር ባለው የሶማሊያ ሰላም ማስከበር ተልዕኮ ውስጥ ጦሬን አሰማራለሁ በሚል ብርቱ ዲፕሎማሲያዊ ጥረት የቆየችው ግብጽ ለሶማሊያ የውጭ ጉዳይ አብዲ ሰላም አብዲ አሊ ያለችበትን ሁኔታ ማስረዳቷን ዴይሊ ኒውስ ኢጅፕትና አህራም ኦንላይንን ጨምሮ ሌሎች የግብጽ ሚዲያዎች ዘግበዋል። በዘገባው መሰረት ግብጽ ለሰላም ማስከበር ተልዕኮ ገንዘብ እስክታገኝ ድረስ ለመቆየት ተገድዳለች። የሶማሊያ የአፍሪካ ህብረት ሰላም ማስከበር ወጪ በሌሎች ፈንድ በሚያደርጉ ሀገራት ይደገፋል። ከቅርብ ጊዜያት ወዲህ ግን ገንዘቡን የሚለቁ ሀገራት ቁጥር ከመቀነሱም በላይ የፍላጎት ማጣትም እየታየባቸው ነው። ግብጽ በአፍሪካ ህብረት በኩል የሚለቀቀውን ፈንድ ታሳቢ በማድረግ ጦሯን አዘጋጅታ ወደ ተሰጣት ጦር ማስፈሪያ ቦታ እንቅስቃሴ ብትጀምርም የገንዘብ አለመለቀቅ ወደፊት አላራመዳትም። በኢትዮ ሶማሌ ድንበር በሚገኘው ጌዶ አካባቢ ለመስፈር እንቅስቃሴ የጀመረው የግብጽ ጦር እንዲህ ያለ ፈተና ገጥሞታል። በሌላ መረጃ የአራት ኪሎ ስብሰባ ውጤት ሞቃዲሾና ሀርጌሳን በአዲስ ምዕራፍ ማፋጠጡ ተሰምተዋል። የሶማሊያ ፕሬዚዳንት ሀሰን ሼክ መሐመድን እግርን ተከትለው አራት ኪሎ የገቡት የሶማሊላንድ ፕሬዚዳንት አብዱረህማን መሐመድ ከአብይ አህመድ ጋር ከመከሩ በኋላ ሞቃዲሾ ሰግታለች። የሞቃዲሾ ስጋት በሁለት አውድ የሚታይ ነው። አንደኛው ከአርጌሳ ጋር የተያዘ ነው። ሁለተኛው ደግሞ ከጁባላንድ ጋር የተገናኘ ነው። የአብይ አገዛዝ በሁለቱ ግዛቶች የሞቃዲሾን መንግስት ስጋት ላይ ጥሏል። ውጥረቱም በዚያ በኩል ከፍ ብሎ ታይቷል። በኢትዮጵያ ድንበር የሚገኘው የሶማሊያ ከፊል ራስ ገዝ አስተዳደር ጁባላንድ ከሞቃዲሾ ጋር በተቃርኖ ለመቀጠሉ ምክንያት ከተባሉት ውስጥ አብይ አንዱ ናቸው። በአብይ አገዛዝ የሚደገፈው የጁባላንድ አስተዳደርና ፕሬዚዳንቱ ማዶቤ ለሞቃዲሾ አልገዛም በሚለው ጀብዳቸው ቀጥለዋል። በጉዳዩ ላይ የአብይ አገዛዝ ብቻ ሳይሆን የኬንያ መንግስት እጁን ማስገባቱ ደግሞ የሞቃዲሾን ራስ ምታት ከፍ አድርጎ ታይተዋል። በተለይም ቀጣዩ ጊዜ ምርጫ ከመሆኑ ጋር ተያይዞ ለሞቃዲሾ መንግስት እና ለመላው ሶማሊያ እንዲሁም ለአጠቃላይ ቀጠናው ተጨማሪ ውጥረት መፍጠሩ አይቀርም ተብለዋል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ለባይ ምስጋናችን ይድረሳችሁ እያለን። የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር።